በምክክር መድረኩ የተገኙት የክልሉ ርዕሰ መስተዳደር ልዩ አማካሪ አቶ ንጉሴ ወልደ ጊዮርጊስ የአካባቢውን የደን ሀብት ከመጠበቅ አልፎ መልሶ የማልማትና ህብረተሰቡ ከዘርፉ ማግኘት ያለበትን ሁሉን አቀፍ ተጠቃሚነት እውን ለማድረግ የተቀናጀ ስራ ይጠበቃል ብለዋል። ይህ የተፈጥሮ ጸጋ ደግሞ ለክልላችን የኢኮኖሚ እድገት ላይ የራሱ አስተዋጽኦ በከፍተኛ ሁኔታ እያሳደገ ያለ መሆኑ ይታወቃል። በአንድ ጎኑ ይህንን ያለንን የተፈጥሮ ጸጋ መጠበቅ፣ መንከባከብ ያስፈልጋል። የአካባቢ ጥበቃና ማህበራዊ ደህንነት ህጎች እያደገ የመጣውን የዜጎች የልማትና እድገት ፍላጎት ተከትሎም በሚከናወኑ ተፈጥሮ ተኮር ተግባራት በዜጎች ላይ ጉዳቶች እንዳያጋጥሙ የሚከላከሉ መሆናቸውንም ጠቁመዋል። ብዝሃ ኢኮኖሚ ዘርፍ በመከተላችን በአካባቢያችን በተለይ የአረንጓዴ አሻራ ልማትን ተከትሎ የደን ስራችንን በከፍተኛ ሁኔታ በማሳደግ ላይ ይገኛለን። በሌላ ጎኑ ይሄ የተፈጥሮ ጸጋ ደግሞ ለክልላችን የኢኮኖሚ እድገት ላይ የራሱ አስተዋጽኦ በከፍተኛ ሁኔታ እያሳደገ ያለ መሆኑ ይታወቃል። ከአሁኑ ጀምሮ በዚህ በኩል የሚሰሩ ስራዎችን ትኩረት አድርገን ባለድርሻ አካላት ሚናችን በአግባቡ መወጣት ይፈልጋል። የክልሉ ደን፣ አካባቢ ጥበቃና የአየር ንብረት ለውጥ ቢሮ ኃላፊ ዶክተር ኢንጂነር አስራት ገብረ ማርያም በበኩላቸው ተፈጥሮ ሀብቱ ለዘመናት ከህዝቡ ጋር የኖረ ቢሆንም የማህበረሰቡን ኑሮ ከመቀየረ ረገድ ያልተሰራበት በመሆኑ በየጊዜው ለጉዳት እየተዳረገ ቆይቷል ብለዋል። ካሉን የተፈጥሮ ሀብቶች ወይም ጸጋዎች ውስጥ ትልቁና ዋነኛው ደግሞ የከርሰ ምድር ሀብታችን ነው። ከነኚህ የከርሰ ምድር ሀብቶቻችን ደግሞ ትልቁን ትኩረት የሳበና በርካታ አገር አቀፍ በአካባቢም ከዛም አልፎ ያሉ የባለ ሀብቶችን ትኩረት የምስበው በዚህ በወርቅና በድንጋይ ከሰል ያለን የተፈጥሮ ሀብታችን ነው። ነገር ግን የማህበረሰባችን ህይወት ከመቀየር አንጻር ይህ የተፈጥሮ ሀብት ወደ ኢኮኖሚ ከመቀየር ከመመንዘር አንጻር የነበረን እንቅስቃሴ ያመጣ ነው ውጤት በጣም ዝቅተኛ ሆኖ ሰንብቷል። ይህንኑ ችግር መፍታት እንዲቻል የተፈጥሮ ሀብትን በእውቀትና በኃላፊነት መምራት በማስፈለጉ ቢሮው ተደራጅቶ እየሰራ እንደሚገኝ ተናግረዋል። ባለ ሀብቶች በዘርፉ ተሰማርተው የማህበረሰቡንም ህይወት እንዲቀይሩ ራሳቸውን በኢኮኖሚ እንዲሻገሩ በተቀመጠው አቅጣጫ ተሰማርተው እየሰሩ ይገኛል። የተፈጥሮ ሀብቱን እየተጠቀምን ነገር ግን በአካባቢ ላይ የሚመጡ ጉዳቶችን ለማረም ለማስተካከል የሚደረጉ እንቅስቃሴዎችን በተቋሙ ብቻ የሚከናወን አለመሆኑን በመረዳት በክልሉ ውስጥ ካሉ የተለያዩ ተቋማት ጋር ተቀናይተን እንሰራለን። የማህበረሰባችንን ህይወት ቀይረን እኛም በኢኮኖሚ ተፎካካሪ ሆነን እንደ ክልልም እንደ አገርም ውጤታማ መሆን የምንችለው አካባቢያችንን በአግባቡ መልሰን እያለማን መሆኑ ስረጋገጥ መሆኑ እናምናለን። በክልሉ ማዕድን በሚመረትባቸው አካባቢዎች የአካባቢ ጥበቃ፣ ማህበራዊ ደህንነት ስራዎችና የአካባቢ ህግ ተከባሪነት ዙሪያ የተዘጋጀ ሰነድ ቀርቦ ከባለድርሻ አካላት ጋር ውይይት መደረጉንም ገልጸዋል። የቢሮው ምክትልና የአካባቢ ጥበቃ አየር ንብረት ዘርፍ ኃላፊ አቶ ደሙሴ ደንቦ ባቀረቡበት የውይይት ሰነድ በቅንጅት በመስራት በተፈጥሮ ላይ የሚደርሰውን ጉዳት መከላከልን እንደሚቻል አመላክተዋል። ዓለም አቀፍ ደረጃ ላይ የልማት ስራዎችን ከመስራትም እንቅስቃሴዎችም ላይ ለዘላቂነት ደግሞ ዘላቂ ልማት ከማረጋገጥም አንጻር ፈተና ነው ተብሎ ከሚወሰዱ ተግዳሮቶች አንዱ ያየር ንብረት ለውጥና የአካባቢ ብክለት በክልሉ የወርቅ፣ የድንጋይ ከሰል፣ የግሪናይትና ላይምስቶን ማዕድን አምራችነት ዘርፉ ላይ ፍቃድ ወስደው እየሰሩ ያሉ ባለሀብቶች በአካባቢና ማህበረሰብ ደህንነት ጥበቃ አንጻር በገቡት ውልና ህግ አግባብ መስራት እንዳለባቸው የውይይቱ ተሳታፊዎች አንስተዋል። ማዕድናትን ለማውጣት የተቆፈሩ ቦታዎችን ወደ ነበሩበት መልሶ በማልማት በቀጣይ ለሌሎች ተግባራት ዝግጁ ማድረግና ለማህበረሰብ ጤናና ለተፈጥሮ ዘላቂ ጉዳት ሊሆኑ ከሚችሉ ስጋቶች መታደግ እንደሚገባም አጽንኦት ሰጥተውበታል። በቀጣይ ከክልሉ የሚጠበቀውን የማዕድን ምርት በአግባቡ በማቅረብ ሀገሪቱ ከዘርፉ ማግኘት የሚገባትን ኢኮኖሚያዊ ጥቅም ለማረጋገጥ ባለድርሻ አካላት ርብርብ እንዲያደርጉም ጠይቀዋል።